እስካሁን ያ ዝና ተበየው እንግዲህ ያበበ ደንበሳ ልጅ ምን አይነት ስራ እንደሚሰራ ማንም ሰው የሚያውቀው ምንም ነገር አልነበረም። ይሁን እንጂ በዛሬው ቪዲዮቸው ላይ ደግሞ ሁላቸውም ዝና ማን ነው? ስራውስ ምንድን ነው? የሚለውን ጥያቄ ከጀርባ እየተከታተሉ ወደፊት ደግሞ ምናልባትም እኮ ብሩክ አግኝቶት ይሆናል በማለት ጥርጣሬያቸውን ሁላቸውም የብሩክ መጥፋት ተከትለው ሁሉም ወደ ዝና ዘንብሏል። ዝና ምናልባት ብሩክን የሆነ ነገር አድርገውታል ወይም ደግሞ እሱ ውኃ አሳግዶት እና አሳስሮት ቢሆንስ በማለት እንግዲህ ሁሉም እንግዲህ የቤተሰቡ አካል እየተጠራጠረ ይገኛል። ይሁን እንጂ ሞገስ፣ ይህ ዝና ማን እንደሆነማ እኔ ያለውን ነገር ተከታትዬ ማጣራት አለብኝ እንጂ ይህ በጣም ድብቅ እና ተጠራጣሪ ሰው ሆኗል። በሌላ በኩል እንግዲህ ሉላን ዝና ምን ዓይነት ስራ የሚሰራ በማለትም ሲያፋጥጣት፣ ዝና ማለት ወንጀለኛ ነው። ከማሀሌት ጋር የሚሰራው ስራ በጣም ትንሽ እና ቀላሉን ስራ ነው በማለት ታረጋግጥለታለች። ኤፍራታም እንግዲህ መሀሌትን እባክሽ ይህንን ሰው አትመኘው፣ ይህ ሰው የሚታመን አይደለም፣ ይልቅ ሌላ መንገድ ብትፈልጊ የተሻለ አማራጭ ፈልጊ በማለት ስትነግራትም ነበረ። ይሁን እንጂ ኤፍራታ የተረተረችው እና ያሰበችው ነገር ትክክል ሆኖ ተገኝቷል። ዝና በጣም አደገኛ የተባለ እንዲሁም ደግሞ ይህንን ገንዘብ የአባቴ ውርስ ነው እያለ የሚያመጣው ገንዘብ ሁሉ እንደዚህ በቀላሉ ተለብቶ የሚገኝም አይደለም። ይሁን እንጂ ገንዘቡን የሚያመጣው የተለያዩ ሰነዶችን እና ሕገ ወጥ እንዲሁም ደግሞ ከህግ ውጭ የሆኑ የአንዳንዱ ስራዎችን ያከናውናል። ለምሳሌ እንግዲህ ያልተፈቀዱ ነገሮች እንዳለ ከሱ መሸጥ እንግዲህ ክልክል ከሆነ ከሌሎቹ ከዝና ጋር ደግሞ መሸጥም መለወጥም ይቻላል። ግን ደግሞ ዋናው ነገር ስራ ብቻ ይሆን ዝና እንግዲህ እኔ ጎበዝ ነኝ ጀግና ነኝ እያለ በመጎረር እራሱን ከፍ ከፍ የሚያደርግ ሲሆን፣ በዚህም የተነሳ እንግዲህ የሀብት ምንጩ ባላስፈላጊ እና በጣም ህገ ወጥ በሆኑ መንገዶች የተከማቹ ገንዘቦች ናቸው። እንግዲህ ያ ሞገስ ይህንን ገንዘብ እንዴት እንዳመጣው ከሰማም በኋላ እኔ ምንም አይነት ነገር በማላውቀው በትንሽ ነገር ያውም ያንን ሁሉ ንብረቴን አሳገቱብኝ፣ አይደል እነዚህ ተባብረው። ነገር ግን ይህ ዝና የሚባለው ይህንን ሁሉ በደል እና ግፍ እየሰራ ምንም ነገር አልሆነም፣ ከአሁን በኋላ እንተያያለን በማለት እንግዲህ እንደተለመደው እንግዲህ ጉራውን እያዘራ ነበረ። የሆነች እንግዲህ አጅሬ የአበበ ደም ምሳሌ ነው። በማለት እንግዲህ ሞገስን ያው ስልክ ቁጥሩን እንዲሁም ደግሞ የባንክ አካውንቱን ተከታትሎ ስለነበረ ካገኘው በኋላ እንግዲህ የትናንት ሚስቴ በማለት ያፋጥጠዋል። እንግዲህ ሞጌ ይገለኛል። ይህ ሰው የሆነ ነገር ነው። እንዴት እንደሚያገኘኝ አላቅም። ምናልባት እንደሆነ የሳላቅ ከሰውነቱ ጂቢኤስ ጨምሮ ነው እንዲህ ዘወር ባልኩ ቁጥር እየተከታተለኝ የሚመጣ ሚስጥሩ ምንድን ነው? እንዴት ነው ሊያውቅ የሚችለው? በማለት እንግዲህ ለዛ መድብል የሚባለው አብሮ ከነበረው ሰው ጋር ሲያወራም ነበረ። መድብልም እንግዲህ ዝና የምትሉትን ሰው እኔ ለመታወቅ ጓጉቻለሁ፣ ይህን ያክል የሚያክል ምን አይነትና አስፈሪ ቢሆን ነው እንደዚህ የምትፈሩት? በማለትም ሲያናግረው አንተ ስለማታውቁ ነው በማለት እንግዲህ እንደዚህ ብሎ ወሬው ሳይጨርስ ፊት ለፊት ነበር መቶ እኔ ዝና ነኝ በማለት ራሱን የነገራቸው። ዝና ከመድረሱም አልቀረ እንግዲህ ማን ነው የየት ነች እያለ ሞገስን ሲያፋጥጠው፣ ያ መድብል የሚባለው ተረጋጋ፣ በአሁኑ ዘመን እንግዲህ በጉልበት የሚያምን ሰው የለም እና ቀስ በል ይለዋል። ዝና ግን ከኔ በላይ አንበሳ የለም ብሎ ስለሚያምን እንግዲህ ግብ ግብ ከገጠምም በኋላ ያ መድብል የሚባለው መሬት ላይ ወስዶ አላትሞታል። መሬት ላይ ወስዶ ካላተመው እና ከቀጠቀጠውም በኋላ እንግዲህ ዝና ወድቆ ነበር ያገኘው። እንዲሁም መሄድ አለብን ይባባሉና ይሄዳሉ። ማለትም እንግዲህ ያንን ቤት አሁንም ተከራክሬ ማግኘት ስለምችል ዝና የሰጠኝ ወረቀት አለ፣ ቤቱም እንዳልተሸጠ ስለማቅ ሄጄ መብትና ግዴታ መጠቀም አለብኝ በማለት እንግዲህ ሄዳ ልትከራከር ነው። ዳግም እንግዲህ እንደተለመደው ቤተሰቦቿን ካገኘችም በኋላ እንግዲህ ከቅድስትና ከ ምሳሌ ጋር ቁጭ ብለው ምግብ እየበሉ እያለ በዚህ መሀል ቤተሰቦቿ በጣም ጥሩ ሰዎች እንደሆኑ እንዲሁም እህት እንዳላት እና በጣም ነጭናጫ እንደሆኑ ስለ ጠባያቸው እያናገረች እና የነገረቻቸውም ነበረ። ቅድስትም እንግዲህ በጣም አብረብሻል ስትላት አልወደደችውም። እንዲሁም አመጋገቧ፣ አበላሏ በስርዓት ስለሆነ ቅድስት ተደስታ ነበረ። አሁን ሴት ሴት ሆነሻል እየመረብሽ እያለቻት ነበር። በዚህ የተነሳ እንግዲህ ሴት ነች ስትባል ምንም ደስ አላላት። እንግዲህ ቡራ የት ነው አልመጣም ወይ ስትላቸው እስካሁን የምናውቀው ነገር የለም የት እንደገባው አናውቅም በማለት ነበር የመለሱላት። እንግዲህ ቅድስት የት ነው ብላ እየተጨነቀች ነው። ቅድስት ደግሞ ያሳሰባት ምናልባት እንግዲህ ከአንድ ፍቅረኛ ጋር ፈታ ዘና እያለ ቢሆንስ የሚለው አይምሯ ላይ መቶ ውድቅን ይውልባታል። ዳጣ እንግዲህ እንደዚህማ ማሰብ የለብሽም። ከሆነም ደግሞ ያው ችግር የለውም ለምሳሌ አንድ ወንድም ቢያመጣላት ስትላለች። በዚህ የተነሳ እንግዲህ አጅሬ ትቀናለች ማለት ነው። ቅድስት የዋንጫቶቹን በማለት ነበር የጠይቀቻት። እኔማ ወደዋለው ግን እንደ ምንም አይደለም ምክንያቱም በቃ ጓደኛ ስለሆነ ያንቺን ያክል አልበሳጭም፣ በማለት እንግዲህ ነበር የነገረቻት ማለት ነው። እንግዲህ ምግባቸውን በልተው ከጨረሱ በኋላ አጅሬ የሚልብልኝ የሚመጣና ያ ወንድሜ ምን ሆነው ምን ነከው የእኔን ያክል ጊዜ እኮ አይጠፋም ነበር እያለ ቅድስትን ይጠይቃታል። እንዲሁም ቅድስት የምታስታውሽው ነገር ካለ እባክሽ ሹክ በይን፣ እስኪ አውሪን ይላት እኔ የምማቀው ነገር የለም ምናልባት ያች ማሌት የሆነ ነገር አርጋ ይሆን ነበር ያለችው። ምግብ እየበሉ እያለ እንግዲህ ማሌትም ትመጣ እና በር ካንኳኳሽ በኋላ ይኸው ይህን ወረቀት ለሱ ስጪው እንዳቃችሁ ስትላት ቅድስት ባለችበት ነበር ደርቃ ከውብ ያለችው። እንዲሁም ደግሞ ይህን ሁሉ ገንዘብ አምጥቶ እንዴት ነው ያሳከማት? በማለት በጣም ግራ ይጋባሉ። ይመስለኛል እንግዲህ ዝና ከጀርባ አለበት ከሁሉም ንግድ። በእርግጠኝነት እንግዲህ ከዚህ ስራ እንዲገባ ያደረገው ያ ዝና ተብያው ነው። ቤቱን ሊሸጥ ሄዶ ሳለ ምንድን ነው ያ እናንተን ሰዎች፣ ሁለት ሰው ነበር የላከ አንደኛ፣ አጭበርብረው የሚሸጡ ሁለተኛ፣ ደግሞ በጣም በህገወጥ ንግዶች የሚሰሩበት ስራዎችን ነበር የላቀው። እንግዲህ ብሩክ ከሁለተኛው ሲሄድ ገንዘቡን በቀላል ያገኙ ይመስሎታል። ቢሆንም ያኔ ኑሮ ሰዓቱ ተደርሶ የነበረ መሃል ላይ ለማቃጠል እነሱ ከላኩት ሻጭ እና ገዥዎች መካከል አልሄደም ነበረ ሊሆን እንጂ በመጨረሻም ሄዶ እንግዲህ ከጠየቃቸው በኋላ አሳስቧቸዋል ማለት ነው። እንዴት ልትታከም ቻለቸው ማለት ሁሉም መገራግብት አግብት ብሏቸዋል። በዚህ የተነሳ እንግዲህ ምን ሊሉ ይችላሉ የሚለው በጣም ትልቅ እና ትልቅ ነገር ነው። ይሆን እንጂ የገቢው ምንጩ የዝና ስለማይታወቅ አሁን ሁላቸውም የጠረጠሩት ዝና ነው ማለት ይቻላል። የዝና ምን አድርጎ ሊሆን ይችላል ብሎ ግን የመለስ የሚሉ ደግሞ በጣም ብዙ በርካታ ሰዎች እየተንሸራሸሩ፣ እንዲሁም ደግሞ ብሩክ ከሌለ ከዚህ እንትን አንድ ሰራ ሲሉም ነበር። ብቻ ይህ መድብል የሚባለው ጀግና እና ወንዳ ወንድ ሳይሆን አይቀርም፣ የሆነ እንጂ እውነቱን ሳያወጣው አይቀርም። ቅድስትም እንግዲህ ለሞገስ ደውላ ቤት እኮ አልተሸጠም ተብያ አለው እና እንዴት ነው የነገር ሊሆን ይችለው በማለት ነግረዋለች ማለት ነው። ሞገስን በጣም ነበር የተናደደ። እንዴት እንዲህ ሊሆን ቻለ? ሁላችንም እኮ በጣም ብዙ ዋጋ ከፍለናል። ብሩክ በጣም እንዲሁም ሚስጥረኛ ሆኗል ማለት ነው እያለ በጣም ሲናደድበት ነበረ። ሎላም እንግዲህ እንደዚህ መናደድ የለብህም ምክንያቱም በሰዓቱ አንተ ተጣልተዋል ቢደብቅህ እና ባይነግርህ ራሱ ምንም ማለት አይደለም በማለት ነበር ስታበረታተው እና ስደግፈው የነበረ። እሱም እንግዲህ ይህን ነገር ማጣራት አለብኝ፣ ከጀርባ ምን እንዳለማ ማወቅ አለብኝ ይላል ማለት ነው። እንግዲህ የዛሬው አን ያለ ነው። እንግዲህ ከዚህ ቤት መሸጥ በኋላ እንዲሁም ከምሳሌ ህክምና በኋላ ብዙ የሚጣሩ ነገሮች አሉ። እነዛ ነገሮች ምን ሊሆኑ ይችላሉ የሚለውን አብረን የምናይ ይሆናል ማለት ነው። እርግጠኝነት እንግዲህ ለልጁ ሲል ብሩክ ምንም የማያደርገውን ነገር የለም የሆነ እንጂ በጣም ህገ ወጥ ስራ ሰርቶ፣ ወይ ስናሳስሮታል ወይ ደግሞ ልጁን ለማሳከም ሲል ጥሩ ያልሆኑ ነገሮችን እንደሰራ ነው የሚሰማኝ እኔ በበኩሌ። እስኪ የእናንተን ሀሳብ አስተያየት እንግዲህ አስቀምጡ። ለምን ጠፋ የሚለው የሁሉም ጥያቄ ነው። ለምን የጠፋ ይመስላችኋል? መድበልም እንግዲህ ስለ ቤቷ ለመሸጥ ሲያውቅ ያችው ማሌት የምትባለው የት ናት፣ ቤቷን አሳየኝ በማለት ይደነፋል። ዳጣም እንግዲህ እኔ አቃለው እዚህ ቦታ እንደሆነች እሺ በማለት ነበር የሄደችው። ዝናም እንግዲህ ከማሌት ጋር እንደተለመደው ካፌ ቁጭ ብሎ እየተመገበ ያለ ማሌት ችግሩን እያወያያት እንዲሁም ምን ሆን ትለዋለች። በድጋሜ አሁን ነግሬሽ አሁን የምጠፊው ነገር ምንድን ነው ይላታል። እሷም እንግዲህ እሽ በቃ ምንድን ነው ትለዋለች። እሽ እኔ እንደዛ አደረኩ የሰጠኝ ወረቀት ቤቱ እንዳልተሸጠ ነግሬያቸዋለሁ ስትለው፣ እንቅ አድርጌ ካልገደልኩሽ በማለት እንግዲህ አጥጣታል። ቢሆንም እንግዲህ ይቅር በለኝ አላወቅኩም ነበር በማለት እንግዲህ እየተርበተበተች ነው። በጣም አጥፍተሻል ሲላትም ነበረ እንግዲህ። እውነት ነው አጥፍታለች። ሂዳ መናገር አልነበረባትም። ቢሆንም ከባድ ነው እንግዲህ ዝናው ያው መጥፊያዋ። በመጨረሻ እንግዲህ በዝናጅ የምጣፋ ይመስላል። መሃሌት ሲነግራ ታተመ። በዛ ላይ ደግሞ በጣም ነው የምታምነው። ተያትመኝ ስትባልም ምራሱ ምን የምትሰማ አይደለችም። መጨረሻው እንግዲህ ምን ይሆናል? የመሃሌት የዛሬው ቪዲዮችን እንግዲህ ይህን ይመስላል። በቀጣይ ቪዲዮዎች ከምንገናኝ መልካም ጊዜ